እንደምናመሻችሁ ተመልካቾች አንድ ሰዓት ሆኗል። ኢቲቪ 57 በምዕራፍ ሁለት ተመልሷል። አርዕስተ ዜናውን ላስቀድም። የቱሪስት መዳረሻዎችን በማስተዋወቅ ረገድ የኪነ ጥበብ ባለሙያዎች ከፍተኛ ሚና መጫወት ይኖርብናል አሉ። በአዲስ አበባ የሚገኙ የግል ትምህርት ቤቶች ያደረጉትን የክፍያ ጭማሪ ለመክፈል አቅም የሌላቸው ወላጆች በመንግስት ትምህርት ቤት እንዲያስተምሩ ሁኔታዎች እንዲመቻቹላቸው ጥያቄ አቀረቡ። ከውጭ የኢራን ፓርላማ ሆርሙዝ ሰርጥ ለመዝጋት ውሳኔ ሲያሳልፍ፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የአገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። ከዜናዎቹ ጋር መቅደል አይደረች ነኝ፣ አብራችሁን ቆዩ። ከውጭ የመጣ ኢምፖርተር ቴክኖሎጂን እንዴት አርገን እናስተዳድር፣ እንዴት አርገን እንጠቀምበት የሚለውን ማሰብ አስፈላጊ ነው ብዬ አምናለሁ። ነ የጥይት ግንባር ጫካ አለ፣ የፕሮፓጋንዳ ግንባር ደግሞ ማህበራዊ ሚዲያና ሜይንስትሪም ሚዲያዎች አሉ። መልካም ነገር በጻፍን ጊዜ ስንሰደብ ጦርነት የሚጎስብ ነገር በጻፍን ጊዜ የምንመሰገን ብራቡ ምንባል በዛች ውስን በሆነችዋ ፐርሰንት ውስጥ እንግዲህ ተጠቃሚነታችን በሶሻል ሚዲያ ወይ በዲጂታል ሚዲያ ያለው ለአደጋ እንዳጋለጠን ብዙ ሪፖርቶች ያሳያሉ። ባህል የሀገርን ኖርም የሚያፈርሱ የሶሻል ሚዲያ ኮንቴንቶች ስንመለከት እነዚህ መቆጣጠርና በዚህ በእነዚህ ህግ አግባቦች መቅጣት የሚቻልበትን ስራ ቢሰራ ከኔጌቲቭ ፓርቲው አልነሳም፣ ፖዚቲቭ ነገር አለው። የዴቨሎፕመንት መንገዳችንን እንዳያበላሽብን ማን ነው ሊቆጣጠር የሚገባ? የምንኖረው እኛ ነን። ገፈት ቀማሹ እኛ ነን። ተጠቃሚ ከሆነን እኛ ነን። ስለዚህ እኛን የሚመስል ህግ ሊኖረን ይገባል ነው። የማህበራዊ ሚዲያ አጠቃቀም ላይ ትኩረት አድርገን ውይይት እናደርጋለን። ወደ ቀዳሚ ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከህዝብና ከግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተወያይተዋል። ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻ የሆነው ውይይት በዛሬው ዕለት ማካሄዳቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። በዚህም ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ውይይት ተካሂዶ በኢንዱስትሪው ያሉ ልዩ ጉዳዮችና ተግዳሮቶችን መዳሰሱን ጠቁመዋል። ሚዲያዎች በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበር ነው ተሰማርተና ብሔራዊ የእድገት እርምጃን በመደገፍ ቁልፍ ሚና አላቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ገበታ ለሸገርና ገበታ ለሀገር ፕሮጀክቶች ከለውጥ ወዲህ የተሰሩ የቱሪስት መዳረሻዎች ናቸው። የገበታ ለሸገር ፕሮጀክቶች በአመት ከ300 ሚሊዮን ብር በላይ ገቢንም እያስገኙ ይገኛሉ። የገበታ ለሀገር ፕሮጀክቶች ደግሞ ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች እንዲከፈቱም እድል ፈጥረዋል። ተጨማሪውን እንከታተል። ኢትዮጵያ ያሏትን ጸጋዎች በማልማት በቱሪዝም ዘርፍ የሚታይ ውጤት እያስመዘገበች ትገኛለች። ከለውጥ ወዲህ ደግሞ በርካታ የቱሪስት መዳረሻዎች ተሰርተዋል። በገበታ ለሸገርና በገበታ ለሀገር የተሰሩ የቱሪስት መዳረሻዎች ተጠቃሽ ናቸው። በገበታ ለሸገር የመጀመሪያው የገበታ ፕሮጀክት ሲሆን ከባለ ሀብቶችና ከተለያዩ ተቋማት በተሰበሰበ ገንዘብ ፕሮጀክቱ እውን ሆኗል። እንጦጦ ፓርክ፣ ወዳጅነት ፓርክ አንድና ወዳጅነት ፓርክ ሁለት በገበታ ለሸገር ብርሃን የተሰጠባቸው አካባቢዎች ናቸው። እኚህ የገበታ ለሸገር ፕሮጀክቶች ከአፈጻጸም አንጻር ብንመለከት በታቀደላቸው ጊዜ መሰረት ከአንድ ዓመት ተኩል እስከ ሁለት ዓመት ጊዜ ውስጥ የተጠናቀቁ ናቸው። እንጦጦ ፓርክ፣ ወዳጅነት ፓርክ አንድ እና ወዳጅነት ፓርክ ሁለት በአመት ከአራት ነጥብ ሰባት ሚሊዮን በላይ ጎብኚ ይጎበኛቸዋል። የገበታ ለሸገር ፕሮጀክቶች በተለይ ደግሞ የከተማ ቱሪዝምን ከፍ አድርገዋል። ሌላው ደግሞ ለትንሽ ሰዓት ኢትዮጵያ ውስጥ የሚቆይ የውጭ ሀገር ዜጋ በአዲስ አበባ ቆይታው የሚጎበኛቸው ስፍራዎችም ሆነዋል። የገበታ ለሸገር ፕሮጀክቶች በአመት ከሶስት መቶ ሚሊዮን ብር በላይ ገቢንም እያስገኙ ይገኛሉ። በገበታ ለሀገር ከተሰሩት ውስጥ ብንመለከት ደግሞ በጣና ሀይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ አንዱ ነው። ከአምስት መቶ ዓመት በፊት አጼ ሱስኒዮስ የነበሩበት ቤተ መንግስት ነው። ጎርጎራ ከጎንደር በምዕራብ 63 ኪሎ ሜትር ከጣና ሐይቅ ደግሞ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በ24ተኛው የዓለም ቱሪዝም ጉባኤ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅም የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። ሌላኛው ሀላላ ኬላ ነው። ሀላላ ኬላ በደቡብ ምዕራብ ኢትዮጵያ ክልል ይገኛል። ከአራት መቶ ዓመታት በፊት በዳውሮ ስመጥር ንጉሥ ካዎ ሃላላይ ሥልጣን ዘመንን አስተሳስቧል። የኮይሻ ፕሮጀክት አካል የሆነው ሃላላ ኬላ ታሪካዊና ባህላዊ ሙዚየሞችን አካቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከኮንታ እስከ ዳውሮ ዞን የተዘረጋ ነው የጨበራ ጩርጩራ ብሔራዊ ፓርክ ከአዲስ አበባ በ450 ኪሎ ሜትር ርቀት ላይ የሚገኘው ፓርኩ የአፍሪካ ዞኖች ብርቅዬ የአዕዋፋትና አሳ ዝርያዎች፣ ፍል ውሃዎች፣ ፏፏቴዎችና ዋሻዎችን እና ሌሎች የተፈጥሮ ጸጋዎችን የተቻለ የመስህብ ስፍራም ነው። የመካከለኛ ኦሞ ሸለቆ አረንጓዴማው ጌጥ ጨበራ ጩርጩራ ወደ ሃምሳ የሚጠጉ ከትናንሽ እስከ ትላልቅ ወንዞች መነሻ የሆነ ብዝሃ ህይወትን የለበሰ ተፈጥሯዊ ጸጋ ነው። የገበታ ለሀገር ፕሮጀክት የሀገር ውስጥ ጎብኝን ፍላጎት አሳድጓል። ከማረፊያ አኳያ እንኳን ብንመለከት ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች አቅርቦትን ከፍ አድርጓል። በገበታ ለሸገርም ሆነ በገበታ ለሀገር የተሰሩ ፕሮጀክቶች በግንባታቸው ወቅት በሺዎች ለሚቆጠሩ ሰዎች የስራ እድልን ፈጥረዋል። ለተጓዳኝ አገልግሎት አቅራቢዎችም መነቃቃትም ፈጥሯል። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር ሶማሌ፣ በደቡብ ምዕራብ ጅማ፣ በአማራ ክልል ሐይቅ፣ ትግራይ ገረዓልታ እና አርባ ምንጭ ላይ እየተገነቡ ይገኛሉ። እነዚህ የቱሪስት መዳረሻዎች ሲጠናቀቁ ለጭስ አልባዊ ኢንዱስትሪ ተጨማሪ አቅምን ይፈጥራሉ። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነት ነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለ የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ኢቲቪ 57 እንደቀጠለ ነው ተመልካቾች። በአዲስ አበባ የሚገኙ የግል ትምህርት ቤቶች ያደረጉትን የክፍያ ጭማሪ ለመክፈል አቅም የሌላቸው የተማሪ ወላጆች ልጆቻቸውን በመንግስት ትምህርት ቤት እንዲያስተምሩ ሁኔታዎች እንዲመቻቹላቸው ጠይቀዋል። ጭማሪው በመጽሐፍት አቅርቦትና በትምህርት ጥራት ላይ ተጨባጭ ለውጥ እንዲያመጣ ክትትል ሊደረግ እንደሚገባም ተጠቁሟል። ቅድስት ማሞ የአዲስ አበባ ከተማ ትምህርት ቢሮው በከተማው የሚገኙ የግል ትምህርት ቤቶች ለመጪዎቹ ሶስት ዓመታት የሚተገበር የክፍያ ጭማሪ እንዲያደርጉ ፈቅዷል። እንደየትምህርት ቤቶቹ ደረጃ እስከ 65 በመቶ የሚደርስ ጭማሪ ሲደረግ፣ ወላጅና ትምህርት ቤቶች በጭማሪው ዙሪያ እንዲወያዩም እየተደረገ ነው። ኢቲቪ በአንድ የግል ትምህርት ቤት ተገኝቶ በጭማሪው ዙሪያ የተደረገውን ውይይት ተከታትሏል። ከውይይቱ በኋላ ያነጋገርናቸው ወላጆች የሚከተለውን ሀሳብ ሰጥተውናል። ከኑሮ ውድነት አለ አሁን፣ ምክንያቱም ለህዝቡ የጨመረው ነገር የለም፣ በህዝብ ላይ ነው። አሁን ለምሳሌ አንድ ሰው ሶስት ልጅ የሚያስተምር አለ፣ አራት ልጅ የሚያስተምር አለ። ይሄ ሲጨመር የባሱ ከፍ ይላል። ይህን ታሳቢ ያደረገውን ነገር ላይ ምን አናረገም? የምን ይህም ትምህርት ቤት የራሳችን ስለሆነ ተጠቃሚዎቹ እኛ እስከሆነ ድረስ መምህራኑ ጠግቦ ቢያስተምር፣ ለብሶ ቢያስተምር ተጠቃሚዎች ነን ከሚል በደስታ ነው ጭማሪ በራሴ የተቀበልኩት። ወላጆቹ መንግስት የክፍያ ጭማሪ እንዲደረግ ሲፈቅድ አቅም የሌላቸው ወላጆች ወደ መንግስት ትምህርት ቤት እንዲሄዱ ሁኔታዎችን ማመቻቸት እንደሚገባው አንስተዋል። በመጻሕፍት አቅርቦትና በትምህርት ጥራት ዙሪያም ተገቢው ትኩረት ሊሰጥ እንደሚገባ ጠይቀዋል። መንግስት የራሱን መስፋፊያ ብድንበር ማድረግ አለበት። አሁን ለምሳሌ እዚህ ወረዳ ውስጥ አንድ ትምህርት ቤት ነው ያለ። ቆጣሪ የሚባል ትምህርት ቤት አለ ወይ? እዛ በደንብ መስፋፊያ አድርጎ ቢሰራ እንደፈለገ ሰው ከዚህ መጥቶ እዛ ላይ ማዝገባት ይችላል። እንደ አቅሙ ማለት የቻለ ቅድም እንደተባለው ያሰምራል፣ ያልቻለው ግን ወደዛ መውሰድ ይችላል። ከታች ላይ መሰረቱ ላይ ስድስትና ስምንት ላይ አሁን ፈተና አለ፣ እሱ ላይ ደግሞ በደንብ ይታይ። አሁን ካለኝ ኢንፎርሜሽን አንጻር ሌላ ቦታ ጠይቄ ነበር፣ አጋጣሚ ጓደኞች ስለነበሩ የሆነ የመኮራረጅ ነገር አለ የሚባል ነገር አለ እሱንም መጀመሪያ ስራዎት ከሚወርቁ ግን ስድስተኛ ክፍል ላይ እና ስምንተኛ ክፍል ላይ አውቆ የሚሄድ የሚሄዱበትን ሁኔታ ቢፈጠር የተሻለ ነው ብዬ አስባለሁ። የመጻሕፍት ችግር አለ እንደዚሁ አንድ አሁን ወደ ስምንት ነው አሁን ስድስተኛ ክፍል መማሪያ ጠፍቶ ከሞባይል ላይ አውርጄ በኮምፒውተር አጽፌ ስድስት መጻሕፍት አጽ በራሴ ሳንቲም አስጨምትም አጽፌ ሰጥቻለሁ። እና ይሄ እንዲቀረፍ ቢደረግ ለማለት የስንዝሮ አካዳሚ ርዕሰ መምህር አሸናፊ ወረታው የግል ትምህርት ቤቶች ያሉባቸውን ወጪ ታሳቢ ያደረገ ጭማሪ መደረጉ ተገቢ መሆኑን በመጥቀስ በመንግስት መመሪያ መሰረት ጭማሪ መደረጉን ተናግረዋል። በተቋም ውስጥ በርካታ ሰራተኞች አሉ። በርካታ የሚታገዙ ተማሪዎች አሉ። ይህንን በተመለከተ እንግዲህ ተቋሙ ያው የትምህርት ስራ የሚሰራው ተቀብሎ በመስጠት ነው እና ተቋሙም እንደ ተቋም ስራውን ሊያስቀጥለኝ ይችላል የሚለውን እንግዲህ መንግስት ያወጣውን መመሪያ 50% እና 45% አጽድቁልኝ በሚል ለወላጅ የተንጸባረቀበት ሁኔታ ነው ያለ። ያም ሆኖ አቅም የሌላቸው ወላጆች በትምህርት ቤቶች ሊደገፉ እንደሚገባ ርዕሰ መምህሩ አንስተዋል። ተቋሙ እንደ ተቋሙ የአቅም ውስንነት ያለባቸውን ተማሪዎች የማገዝ ከዚህ በፊት የነበረውም ተሞክሮ አለ ወደፊትም ያለውን ተሞክሮ ደግሞ አጠናክሮ የሚቀጥልበት ሁኔታ እንደ ትምህርት ቤት አመራር እና እንደ ትምህርት ቤት ባለቤት የምናወራበት ሁኔታ ይኖራል። በአዲስ አበባ የሚገኙ አብዛኞቹ የግል ትምህርት ቤቶች ከ2018 ዓ ም የትምህርት ዘመን አንስቶ ከ40 በመቶ በላይ የክፍያ ጭማሪ አድርገዋል። ከውጭ የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በኢራን የአገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። ዓለም ነኋሴ እስራኤል ኢራን ውስጥ ስድስት አየር ማረፊያዎች ላይ ጥቃት ስትፈጽም የኢራኑ መንፈሳዊ መሪ አያቶላ ካሚኒ በበኩላቸው ጽዮናዊ ጠላት የሚሏትን እስራኤል እንደሚቀጡ ዛቱ። ካሜኒ ከቅዳሜ ሌሊቱ የአሜሪካ ጥቃት በኋላ ሲናገሩ የአሁኑ የመጀመሪያቸው ነው። ይህ እንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተልኳቸው ኢራንን የኒውክሌር ቦምብ ከጇ ማስጣል ባለፈ የሥርዓት ለውጥ እስከ ማድረግ እንደሚሄድ ፍንጭ ሰጥተዋል። አልጀዚራ እንደገለጸው ትራምፕ አሁን ያለው የኢራን አገዛዝ ኢራንን ዳግም ታላቅ ማድረግ ከተሳነው እንግዲያውስ ለምንድነው ለምንድን ነው የአገዛዝ ለውጥ የማይደረገው ሲሉ በማኅበራዊ ሚዲያቸው ጠቅሰዋል። ፕሬዚደንቱ መንግሥታቸው የአገዛዙን አመራሮች ታዳኝ ወደ ማድረግ አቅጣጫ ሊሄድ እንደሚችል ፍንጭ እየሰጡ ባሉበት ሰዓት የኢራኑ አቻቸው ፕሬዚደንት ማሱድ ፔዠሽኪያን አሜሪካኖች ለፈጸሙት ጥቃት ምላሽ ማግኘት አለባቸው ማለታቸው ተዘግቧል። የኢራን ፓርላማ ይህ በእንዲህ እንዳለ አሜሪካ ለፈጸመችው ጥቃት አጸፋ የሆርሙዝ ሰርጥ እንዲዘጋ በድምፅ ብልጫ መወሰኑ ታውቋል። በትናንትናው ዕለት ሮይተርስ እንደዘገበው ይህ የፓርላማ ውሳኔ የሕግ ተፈጻሚነት ያለው የሚኖረው በሀገሪቱ ከፍተኛው የብሔራዊ ደህንነት ምክር ቤት ሲጸድቅ ብቻ ነው። ከዚህ አንጻር ምክር ቤቱ በጉዳዩ ላይ ይሰብሰብ ወይም ማይሰብሰብ የታወቀ ነገር የለም። ሆርሙዝ ሰርጥ በኢራንና በኦማን መካከል የሚገኝ በየቀኑ የዓለማችን አንድ አምስተኛ የነዳጅና የተፈጥሮ ጋዝ የሚተላለፍበት ነው። ኢራን 33 ኪሎ ሜትር ስፋት ያለው ሰርጥ ውስጥ ፈንጆችን በመዝራትና የባህር ኃይልም ሆነ የንግድ መርከቦችን እንቅስቃሴ የጥቃት አደጋ ውስጥ በመክተት ልትዘጋው ትችላለች ተብሎ ይታምናል። ይህ ደግሞ በተራው የዓለም የነዳጅ ዋጋን አሁን ካለበት በበርሜል 77 ዶላር ወደ በርሜል ከ130 ዶላር በላይ ሊያሻቅበውና በዓለም ኢኮኖሚ ላይ ከፍተኛ ድቃት ሊያመጣ ይችላል ተብሎ ከወዲሁ ይፈራል። ይሁንና ራሷ ኢራን በማዕቀብ ላይ የሚገኘው ነዳጇን አብዛኛውን ለቻይና ጭና የምታስተላልፍበት ይኸው ሰርጥ በመሆኑ ጉዳቱ ከማንም በላይ በራሷ ላይ ይብሳል። ስለዚህም ይህን አማራጭ ትሄድበታለች ተብሎ አይጠበቅም። በአማካይ በቀን ከ17 እስከ 20 ቢሊዮን በርሜል የሚተላለፍበት ሆርሙስ ሰርጥ ዋነኞቹ ነዳጅ አምራቾች ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌትና ኢራቅ ምርታቸውን ወደ ተለያዩ አገራት በተለይም በዋነኛነት ወደ ኤጂያ የሚልኩባት መተላለፊያ ነው። ደግነቱ አሜሪካ በኢራን ኒውክሌራዊ የአይን ብሌን ፎርዶ ላይና እንዲሁም ናታንዝ እና ኢስፋያን የኒውክሌር ማመንጫ ጣቢያዎች ላይ ጭምር ብሎክባስተር የተባለውን ግዙፍ ቦምብ በመጣል ብታወድምም የኢራኑ መንፈሳዊ መሪ አያቶላ ካሚኒ በንግግራቸው ሆርሙዝ ሰርጥን ስለመዝጋት መዝጋት ሳያነሱ ቀርተዋል። ኢራን አሜሪካ ለፈጸመችባት ጥቃትም በቀሏን እየተወጣች ያለችው ወደ እስራኤል በመተኮስ ነው። ይህ ዘገባ በተጠናቀረበት ከቀኗ አምስት ሰዓት ተኩል ላይም በእስራኤል የተለያዩ ከተማዎች የአደጋ ማስጠንቀቂያ እያስተጋባ መሆኑ ታውቋል። በእስካሁኑ ፍልሚያ 24 እስራኤላውያን ሲገደሉ ሺዎች ደግሞ ከቀላል እስከ መካከለኛ የመቁሰል አደጋ እንደደረሰባቸው እስራኤል ትናገራለች። ኢራን በበኩሏ ደግሞ ከ400 በላይ ሰዎች እንደተገደሉባትና 3056 እንደቆሰሉባት ገልጻለች። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጋራ የተጋረጠብንን ስጋት ባሉት ጉዳይ ላይ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ መግባታቸው ታውቋል። ከዛ ቀደም ብሎ በሙስሊም አገራት ድርጅት ስብሰባ ላይ ታድመው በነበሩባት የቱርኳ ኢስታንቡል ከተማ ውስጥ በሰጡት መግለጫ ኢራን አሜሪካ ለፈጸመችባት ጥቃት ሳትበቀል በፊት ወደ ዲፕሎማሲያዊ ንግግር አትመለስም ብለዋል። ኢራን የሚሳይል ጥቃት ልትፈጽምባቸው የምትችልባቸው ሀያ የዩናይትድ ስቴትስ የአሜሪካ ጦር ሰፈሮች መካከለኛው ምስራቅ ውስጥ ይገኛሉ። ማንኛውም ጥቃት ከአሜሪካ ጋር የሰፋና የከፋ ጦርነት ውስጥ ሊከታት እንደሚችል በማስገንዘብ ወታደራዊ ተንታኞች ኢራንን ያስጠነቅቃሉ።